ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ እግዚአብሔር ይመስገን እጄን አስፈትቼው ደህና ነኝ። ያለው ሁኔታ አሪፍ ስለሆነ ያው ለናተ ደና ህመሆኔን ሰላም መሆኔን ያው ማሳወቅ አለብን። ከማሚ ጋር እንደዚህ ከመጣም በጣም ቆይተናል። በማናውቀው ነገር በማናውቀው ጉዳይ በጣም ብዙ ጊዜ ሰላማችንን አተናል። ያ ደግሞ መሆን የለበትም። እንግዲህ ለፈለፍኩኛ ሰላም ሰጥያቸው። ሰላም ሰላም፣ ሰላም ቤተሰብ እንደናችሁ። እንግዲህ ልጅ ትንሽ ባላወቅ ነው ጉዳይ ተጎርታ ያው ትንሽ እንትን ነበረች። ዛሬ እግዚአብሔር ይመስገን ሰላም ናት። እናንተም ብዙ እየጠየቃችሁ ነበር፣ እንዴት ሆነች ምናምን ስለምትሉ ያው እንግዲህ ሰላም መሆኗን ዛሬ ትናንት ያው ሄደን እንግዲህ እጇን አስፈተተናል። አይ ምንም ችግር የለም ብሏል ዶክተሩ። እንግዲህ ጤናማ ናት ብለን እናስባለን። ያው እኛ ደግሞ ስናስብ በጣም እኔ ስሜት ውስጥ ነበርኩና በሷ የመጣብኝን ነገር አልችልም። ያው ትንሽ ወደ ህግ ምናምን መሄድ ፈልጌ ነበር፣ ደግሞ የስኩናት ያው ጓደኛም ነን ከዛን ደግሞ መታሷ እንግዲህ የእናት ነገር ያው ልጅ የሚያጠፋውና ቤተሰብ አንድ አይደለም። መታ በቃ ስፍስፍ ብላ እንትን ስትል፣ እኔ ነገሩን በቃ እስኪ ወደ መልካም እንቀይረው እና እነሱንም እስኪ የማስማማት ስራ እንስራ ብዬ ያው እንግዲህ ነገሩን ትቻለው። ዋናው ልጅ ሰላም መሆኗ ነው ብዬ ነገሩን ችላ ብዬ እንግዲህ ትቻለው። እግዚአብሔር እስቲ እንግዲህ መጨረሻውን ያሳምር ብለን ዛሬ ወደ እናንተ ሰላም መሆኗን ልንነግራቸው መተናልና ይሄን ይመስላል እንግዲህ። እንግዲህ ውድ ቤተሰዎች ያው እንደሰማችሁት እጄ ያው እግዚአብሔር ይመስገን ከትላንቱ አሪፍ ነገር ላይ ነው ያለው። ማለት ያው በቃ ብቻ ደህና ነኝ ምናምን

እዴ ስለተፈታ ደስ ብሎኛል። እንደዚህ በቃ የሆነ ሰዓት ላይ ማዘር ያጎረሰች ነው ያንደ ህጻንነቷ ማለት ነው። እንደገና ትዝታዋን ሁሉ አምጥቼባ ነበር። ህመሙን ረስታ በቃ በፊት እንደዚህ እንደማጎርሳት ትዝታዋ አላ በዚህ ብቀጥል እኮ ጀን ብሻለኝ ምናምን እንዳልተሻለኝ ወኝ ጎርሳለሁ እያለች ነበርና ደግሞ ዶክተሩ ስለነገረኝ እኔ ነቀቸባታለሁ ደህና መሆኗ እግዚአብሔር ይመስገን። እና ውድ ቤት ሰዎች ልብስ ለመልበስ ለራሱ በቃ ከባድ ነበር። ብቻ ስሜቱ ማለት የተሰበረ ሰው ነው ምናምን ነው የሚያውቀው ነገሩ የሆነ ከባድ ነገር ነው። ግን ደግሞ እግዚአብሔር ይመስገን፣ አሁን ልብስ ስለብስ ምናምን ነገር በቃ የሆነ እንደዚህ በአንድ እጅ ምናምን ነገር ነበርና ያለው ስሜት በጣም ከባድ ነው። በጣም ብዙ ነገሮች አሉት ደግሞ በዚያ ላይ ቀኝ እጅ ሲሆን የሚከብድ ነገር አለው እና ብቻ ይሁን ሆነም ቀረ። ዛሬ ላይ በዚህ ደስ ብሎን ነገሩ። ትናንትም ከዚህ በፊትም የሆነውን አይታችኋል። ሲቡን ለማስደብደብ መጥተው ነበረ፣ ግን ደግሞ ያው እኛ አልፈለግንም ማለት ነገሩን ችላ ብለን። በእርግጥ ሲቡ ሄዳ በጣም ከመናደዷ የተነሳ እስኩን እንትን ብላታለች፣ አስቀይማት ነበር በእርግጥ ስሜታዊ ነው ያደርጋል፣ ግን ደግሞ ያው ሄዳ ሲቡም ማይሆን ነገር አድርጋለች፣ ግን ደግሞ ማይሆን ነገር አይባልም። ምክንያቱም እሷ ካደረገችው አንጻር ያንን ማድረጓ ሲቡ ይሄን ያህል ትልቅ ነገር ሆኖ አይደለም እኮ እናንተ ልጆች፣ ስትሆነ ስሜት ውስጥ በቃ ተገባለች። አሁን የጓደኝነቷን ነው በቃ ገና እንደሰማች ስሜት ውስጥ ገብታ እንደዛ አይነት ነገር ውስጥ መግባት የለባቸው። ማስማማት ነው ባይሆን የሚያስፈልገው። እኔም በሰዓቱ በጣም ስሜታዊ ነበር እኮ ቤቷ ሁሉ ሄጄ እናቷን ራሱ ያን ጓደኝነቱን ሁሉ ትቼ ልናገራት ነበር። ግን ሳስበው እንዴ ነው አንዳንዴ አዋቂ ስትሆኝና ልጅ ስትሆኝ የምትወስኛቸው ውሳኔዎች ያያሉ ብዙ ነገር ነገር አሳልፈሽ በጉርብትና በጓደኝነትም ብዙ ነገር አለና ልጅ ባመጣው ነገር ደግሞ ዘው ብሎ መግባት ይከብዳል ተብሎ ነገሮቹ በቃ ይቀዝቅዙ ተብሎ ነው። እንደዚህ ለማቀዝቀዝም የሞከር ነው። እና ጓደኞችም በመሃል ሲገቡ ጥሩ አይደለም። ማቀዝቀዝ ነው ያለባቸው። እንግዲህ ነገሩን ያው ስትመጪ በእግዚአብሔር መንገድ እየተውሽን መምጣት ያለብሽ ማለት ነው። ጥል ያው ምንም አያደረግም። እኛ እንደዛ ነው ያሰብ ነው። መጣላት፣ ይሄን ያህል ከሰው ጋር ሌላ ነገር ውስጥ መግባት ጥል ውስጥ በቃ የተለያየ ነገር ከባድ ነገር ነው። ት- ምንም ቢሆን ትንሽም ትልቅም ቢሆን አብራችሁ ያሳለፋችሁት ጊዜ ከምንም በላይ ነው እና ይሄን ያህል መሆኑ ምናምን በጣም ስሜታዊ ቢያደርግም ግን ደግሞ ዛሬ እግዚአብሔር ይመስገን ነገሩ ሁላ በእርግጠኝነት፣ ከዚህ በኋላ ምንም ነገር ይፈጠራል ብዬ አላስብም። ማለት ምንም ነገር ይሆናል ብዬ አላስብም። በቃ ከዚህ በኋላ ማንም ማንም ጋር አይደርስም ብዬ ነው ማስበው። እንደ ራሴ እናንተ ራሱ በቃ ተስማምታችሁ እንትን ማለት ነው ያለባችሁ። በጥል ምን ይሰራል? ባከረርሽ ቁጥር ስለሚከር ነገሮችን መተው፣ ማቀዝቀዝ፣ መልካሙን ጊዜ ማሰብ አስፈላጊ ነው እና ዋናው ለዚህ ሁሉ ያበቃው የአንቺ እጅሽ መልካም መሆኑ ለዚህ አብቅቷልና፣ እግዚአብሔር ይመስገን። እንግዲህ ነገሮቹ በቦታ ይመለሳሉ። አዎ፣ እንግዲህ ዛሬ እንደዚህ ሆነን የመጣ ነው። ያው ሰላም መሆኑን ለእናተ ለመናገር ነው። አናዛገር ምንድን ነው ፖሊሶቹ ፖሊስ ፖሊስ እየመጣ ከሆነ ምን ሆኖ ሰላም አይደለም እንዴ? ሰፈር ውስጥ የተፈጠረ ነገር ነው እንዴ? እስኩና ተቆሚ፣ ምን ሆና ምን ሆና ነው?

እናስረዳለን ግን ትሄዳለች። እሱ ህግ ቦታ መሄድ ምን ችግር አለው? ግን ነገሮቹ ተገልብጠው ወደኛ መምጣት አለባቸው። እናትች ትናንት አልመጣችም። አልፋ አለሁኝ ግን እሺ እሷ እሱ ምን እየሆንሽ ነው በመድሀኒዐለም እንደዛ እንደዛ እያደረጋችሁኝ እስካሁን ድረስ እኮ አይበቃሽም ሰላም ነበር የመጣው ሰላም ሊፈጥር ነበር የመጣው አንቺ ግን ከጓደኛሽ ጋርና ከጓደኛዬ ወንድም ጋር በመሆን ልጁ እንደመደባችሁ እና ልጅ የሆነ

ወንጀለኛ በመተባበር ሀይል መጠቀም፣ ወንድሜ ምን አመጣው? በቁርጥ ዝም ነው ወይ ባይ አለ። እሺ ለምን እነሱ እኮ ጓደኛሞች። እህቷ እኮ እናቷ እኮ ትናንትና መጥታኝ እኔን ስንት ነገር ብላኝ እኮ ነው እኔ ነገሮችን የተወኩት። መጀመሪያ ማን ነው የተደበደበው? በጓደኛዋ አኔ መጀመሪያ ያስመታኛችሁ ቃሌን ዘት በጓደኛዋ መጀመሪያ ዝም አልኩኝ። ይባስ ብለው ደግሞ እሷና እሷን አንቺ ትረጋጊ። ነገሮችን መጀመሪያ ማነው እንደዚህ ያመጣው? ራሳች አደረገች አደረገችኝ። እያንዳንዱ ነገር በደንብ ታውቃለች። አላኔ እስኩ ምንም ነገር እኮ አላደረግኩሽም። አድርጋሻል በደንብ ይባስ አሁን ነው

እ ትሄዳለች የምሄዱን ገ ሂጂ። አንቺ ግን እኔ ለእናትሽ እነግራለሁ። ይሄንን አትርሽ ደግሞ

ትንሽ አይደለም በእናትሽ አሁን፣ ትናንትና አስፈታ አሁን ገና እሷን ቤት ገና ሳላስታም አንጠልጥሎ ፖሊስ ጣቢያ። እኔ እኮ የልጅቷ እናት ትናንትና መጣ እግሬ ላይ ወድቃ ተይ የድሮን ጓደኝነት አስቢ በቃ ብላኮ ምን አለ። በቃ እኔ ባልተው ባመለክት ሳላመለክት የተነሳሁትን እኮ ነው። እስካሁን እሷን በማስታምም ስሯሯጥ አላመለከትኩም። እንዳየሽው ነው። አሁን እንደገና ደግሞ ከመጣው በኋላ እሷን ከሳለሁ ብዬ ስል መታ እግሬ ላይ ወደቀች። እንግዲህ አስብ እያሳለፍ ነውን ጊዜ አይቼ ታውኩኝ። አሁን እንደገና ህግ ይዛ ያረጋታል።